ሰላም ሰላም! ውድ የቻናል ቤተሰቦች ሀሁ ኢኳል አካዳሚ የኦንላይን ትምህርት ቤት ነው። አማረኛ እና ሌሎች የትምህርት አይነቶችን እያስተማር እንገኛለን። በኢሞ፣ በዋትሳፕ፣ በቴሌግራም ከዚህ በታች ባስቀመጥነው ስልክ እየደወላችሁ ኦንላይን መማር ትችላላችሁ። እንዲሁም ለቻናላችን አዲስ የሆናችሁ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ሰላም ሰላም! ውድ የቻናል ቤተሰቦች እንግዲህ በዛሬው ክላሳችን የአማረኛ ፊደላትን ከግማሽ ወደታች ያሉ ፊደላትን ይዤላችሁ መጥቻለሁ። እንግዲህ የመጀመሪያ ፊደላትን ወይም ክፍል አንድ ብዬ ያዘጋጀሁትን ቪዲዮ ብዙ ተማሪዎች የመጀመሪያ ስለሆነ ሁሉም ተማሪ በቶሎ ይለምዷን። በዛሬው ክላሳችን ግን ክፍል ሁለት ብዬ ከግማሽ ወደታች ያሉ ፊደላትን የምናየው ይሆናል። እንግዲህ እዚህ ወደታች ያሉ ፊደላትን ሳይሰለቻችሁ፣ በፍሬሽ ሚሞሪ ማንበብና መጻፍ ትችላላችሁ። እኔ የምለውን የተከተላችሁ ድምጻቸውን መለማመድ እንዲሁም ቅርጻቸውን የምትለዩበትን መንገድ አሳያችኋለሁ። ቀጥታ ወደ ፊደሎቹ ስነድ ይቺ ኘ ኘ ይቺ ኒ ኒ ኒ ኒ ኛ ኛ ኘ ኘ ኒ

ከዚህ ጀምራችሁ ደግሞ ወደዚህ እስታነባት ኦ እ ኤ አ ኢ ኡ አ አ እች ከ ከ ኩ ኩ ኪ ካ ካ እች ኬ ኬ እች ክ

ታነባላችሁ እንግዲህ። የመጀመሪያ ፊደላት እንደምታያቸው ከጎናቸው ቅጥል የሌላቸው ከሆኑ ወይም እግረ አጣራ ወይም እግረ ሸፋፍ አይደሉም። እነዚህ የመጀመሪያ ፊደላት ናቸው። ሁለተኛ ፊደላት ደግሞ ከጎናቸው ቅጥል ሲጨመርባቸው ሁለተኛ ፊደላት ይሆናሉ። እንግዲህ እያንዳንዳቸው ኡ ኡ ሚል ድምጽ አላቸው ማለት ነው። ኝ ብላችሁ ከዛ ኙ ነው የምትሉት። አ ብላችሁ ኡ ነው የምትሉ። ስለዚህ ኙ ኡ ኩ ሁ ው የሚል ድምፅ አላቸው። ሶስተኛ ደግሞ ከጎናቸው ቅጥል ያላቸው ሁለተኛ ናቸው። ሶስተኛ ሲሆኑ ደግሞ ከእግራቸው ላይ ቅጥል ይኖራቸዋል ማለት ነው። ወይም እግረ ሸፋፋ ወደ ቀይ ይሆናሉ ማለት ነው። ይቺ ሚ ሚ ኢ የምትል ድምፅ አላት። ይቺ ኢ ነች እንዳለ ራሷ ኢ ይቺ ኪ ኪ ይቺ ሂ ሂ ይቺ ዊ ዊ ብላችሁ ኢኢ ሚል ድምፅ አንደበታችሁ መጨረሻ ላይ ስታነቡ ይወጣል ማለት ነው። ይቺ ደግሞ እኛ እኛ አ ካ ሀ ዋ ዋ አአ ሚል ድምፅ ካላቸው አራተኛ ፊደላት ናቸው። ሶስተኛዎች ከግራቸው ላይ የእግረ ሸፋፋ ሲሆኑ አራተኛ ፊደላት ደግሞ ባለሁለት እግር ከሆኑ የመጀመሪያ እግራቸው ያጥራል ባላንድ እግር ከሆኑ ደግሞ የተለያየ ቅርጽ የኖራቸዋን ወይም ቅርጽ አልባ የምትባለዋ ለምሳሌ ች፣ ወነች አራተኛ ላይ የተለየ ቅርጽ ነው ያላት። አምስተኛ ፊደል ደግሞ ኔ፣ ኤ፣ ኬ፣ ሄ፣ ዌ። እነዚህ ከአንድ በታችሁ መጨረሻ ላይ ኤ ኤ የሚል ድምፅ እያወጣችሁ ታነቧቸዋላችሁ ማለት ነው። ቅርጻቸው ደግሞ እንግዲህ ከመጀመሪያ ፊደላት ላይ ቀለበት ታች ላይ ስታረጉባቸው አምስተኛ ፊደላት ይሆናሉ። ስድስተኛ ላይ እ የሚል ድምፅ አላቸው። የተለያየ ቅርጽ ነው ያላቸው እየጻፋችሁ ድምፃቸውን መለማመድ ትችላላችሁ። ኒ እ ክ ሂ ው ው ብላችሁ ታነባላችሁ። ሰባተኛ ላይ ያሉ ፊደላት ደግሞ ኦኦ ሚል ድምፅ አላቸው። እንግዲህ ስናነባቸው በደምብ ማስታወስ አለባቸው ማለት ኦኦ ሚል ድምፅ ነው ያላቸው። ስለዚህ ኞ ስትሉ ኦ ሚል ከአንደበታችሁ መጨረሻ ላይ ኞ ብላችሁ ታወራለ። ከዛ ኦ፣ ኮ፣ ሆ፣ ዎ ብላችሁ ታነባላችሁ ማለት ነው። እንግዲህ እነዚህ ኦኦ ሚል ከአንደበታችሁ መጨረሻ ላይ ድምፅ ስታወጡ ሆ፣ ኮ ብላችሁ ስትናገሩ ኦኦ ሚል ድምፅ አለው ያልኋቸው ሰባተኛ ላይ ያሉ ፊደላት ናቸው። ቅርጻቸው ደግሞ የመጨረሻ እግራቸው ያጠራል ማለት ነው። አራተኛ ላይ የመጀመሪያ እግራቸው ነበር ያጠረው። ሰባተኛ ላይ ያሉ ፊደላት ደግሞ ባለ ሁለት እግር ከሆኑ የመጨረሻ እግራቸው ያጠራል ማለት ነው። ባለ አንድ እግር ከሆኑ ደግሞ ቀናታቸው ላይ ቀለበት አላቸው። በብዛት ባለ ሁለት እግር ከሆኑ የመጨረሻ እግራቸው ያጠራል። ቅርጽ አልባ ከሆኑ ደግሞ የተለየ ቅርጽ ነው ሊኖራቸው የሚችል እንግዲህ እንደዚህ እያደረግንን እየጻፋችሁ እየተከተላችሁ ድምፃቸው መለማመድ ትችላላችሁ። ይበልጥ ደግሞ የአማርኛ ቋንቋን መጻፍ ማንበብ ፊደላትን ማወቅ ከፈለጋችሁ እዚህ በታችሁ አስቀምጥ ነው ስልክ እየደወላችሁ ኦንላይን ሁሌም እያስተማርን ስለምንገኝ እየደወላችሁ መማር ትችላላችሁ። በተለያዩ የሶሻል ሚዲያ አማራጮች ይቺ። ዘ ዘ ዙ ዙ

ባለ ሶስት ግር ነው የምትባለው፣ ልክ እንደ ሌሎቹ ሁለተኛ ላይ ቅጥላላት፣ ሶስተኛ ላይ ግረ ሸፋፋ፣ አራተኛ ሁለት ግሮ ያጥራል፣ አምስተኛ ቀለበት፣ ስድስተኛ የተለያየ ቅርጽ ነው ያላቸው፣ ሰባተኛ ደግሞ የመጨረሻ ግሮ ያጥራል ማለት ነው። እነዚህ እንደምታቸው ሶስቶች ተረው ዘ፣ ዥ፣ ደ ባለ ሁለት ግር ናቸው። እች ገ ባለ አንድ ግር ናት። ይቺ ባለ ሶስት ግር። ስለዚህ ሁለተኛ ላይ ከጎናቸው ቅጥላላቸው ኡ ሚል ድምፅ አላቸው፣ ዙ፣ ዥ ዱ ጉ ጡ ብላችሁ ከጎን ከጎናቸው ቅጥል እየጨመራችሁ ማንበብ መጻፍ ትችላላችሁ። ሶስተኛ ደግሞ እግረ ሸፋፋት ታረጓቸዋላችሁ ማለት ነው። ዚ ጂ ዲ ጊ ጢ እያላችሁ አበቃ ኢሜል ድምፅ አላቸው። ዚ ስትሉ ከአንደበታችሁ የሚወጣው ፊደል ድምፁ ዚ ስትሉ ኢሜል ድምፅ አለው ማለት ነው። ስለዚህ ኢ ሚል ድምጽ ካለው ሶስተኛ ፊደላት ናቸው። አ ሚል ደግሞ ዛ፣ ዣ፣ ዳ፣ ጋ፣ ጣ እነዚህ አራተኛ ላይ ያሉ ፊደላት ናቸው። የመጀመሪያ እግራቸው እንደምታዩት አጣራ ነው። ይቺ ይችም አጣራ ናቸው። ይቺ ባለአንድ ግር ስለሆነች ወደ ግራ የተጣመመች ናት። እነዚህም በተመሳሳይ ማለት ነው። እነዚህ አራተኛ ላይ ያሉ ፊደላት ናቸው። አምስተኛ ላይ ያሉ ፊደላት ደግሞ እንደምታያቸው ባለቀለበት ናቸው። ጌ ዴ ጌ ጤ ኤ የሚል ድምጽ ያላቸው ናቸው። ቀለበታቸው ደግሞ ከመጀመሪያ ፊደላቸው ላይ በቀኝ በኩል ታች ላይ ስታረጓቸው ቀለበት አምስተኛ ፊደላት ይሆናሉ ማለት ነው። ስድስተኛ ላይ እ የሚል ድምጽ ነው የሚያመሳስላቸው ሌላ የፊደል ቅርጻቸው የተለያየ ነው። ለምሳሌ እች ዝ፣ እች ዥ፣ እች ድ፣ እች ጊ፣ እች ጥ የተለያየ የፊደል ቅርጽ ነው ያላቸው እንደነዚህኞች ቀለበት ወይም እግረ አጣራ ወይም እግረ ሸፋፋ የሚያመሳስላቸው ነገር የለም ማለት ነው። ስንተኛ ያሉ ፊደላት ስድስተኛ ላይ ያሉ ፊደላት፣ ሰባተኛ ላይ ያሉ ፊደላት እንደነገርኳችሁ ቅድም አራተኛ ላይ ያሉ ፊደላት የመጀመሪያ እግራቸው ሲያጠር፣ ሰባተኛ ላይ ያሉ ፊደላት ደግሞ የመጨረሻ እግራቸው ወይም በቀኝ በኩል ያለው እግራቸው ያጠራል ማለት ነው። ድምጻቸው ደግሞ ኦኦ የሚል ድምፅ፣ ለምሳሌ እዚጋ ዞ ዦ ዶ ጎ ጦ ስትሉ ኦ የሚል ድምፅ አለው። ጎ ስትሏል፣ ጅኦኖ በእንግሊዘኛ። ስለዚህ ጎ ስትሉ ኦ የሚል ድምፅ አለው ማለት ነው። እያንዳንዳቸው እንደዚህ አይነት ድምፅ አላቸው፣ ሰባተኛ ላይ ያሉ ፊደላት ማለት ነው። እቺ ደግሞ ጨ ጨ ጩ ጪ ጫ ጫ ጣ 5, 6, 7, 8, 9, 10, 11, 12, 13, 14, 15, 16, 17, 18, 19, 20, 21, 22, 23, 24, 25, 26, 27, 28, 29, 30.

ፂ ፃ ፆ ፅ ፁ ፀፀ እንግዲህ ፀስሉፀሐይ ፀሎት፣ ፀባይ ያላችው የምትናገሩባት የመጀመሪያ ፊደል ፀ ትባላለች። እችኛዋ ፀን እችና እች ተመሳሳይ ናቸው ድምጻቸው። ስለዚህ እችን ፀን ካላቸው እችንም ፀ ትላላቸው። እች ጣነች፣ እች ጨነች። እነዚያውን እች ባለ ሦስት ግር ናት። እችና እች ባለ ሁለት ግር ናቸው። ባለ ሁለት ቅርፅ አልባ በሚባል ትታወቃለች። እንግዲህ ሁለተኛ ላይ ቅርፅ አልባ ከሆኑም ባለ ሁለት ግር ከሆኑ ባለ ሦስት ግር ከሆኑ ከጎናቸው ቅጥል ቅጥል አላቸው እንደምታያቸው ጩ ኡ ጹ ፉ ጹ ብላችሁ ታነባላችሁ ማለት ነው። ኡ ሚል ድምጽ አላቸው። እችኛዋ ደግሞ ጪ ጲ ፂ ፊ ፂ። እነዚህ ደግሞ ኢ ኢ ሚል ድምጽ አላቸው። ቅርጻቸው ደግሞ ከመጀመሪያው ግራቸው ላይ ግረ ሸፋፋ ስታደረጋቸው መጀመሪያ ፊደላት አሉ ልክ የመጀመሪያዎችን ትጽፉ እና ከዛ በቀይ በኩል ታች ላይ ያለው እግራቸውን እግራቸውን ሸፈፍ ሸፈፍ ማድረግ ነው የሚጠበቅባቸው፣ ሶስተኛ ፊደል ይሆናሉ ማለት ነው። አራተኛ ከሆኑ ደግሞ ባለ ሁለት ግርና ባለ ሶስት ግር ከሆነ የመጀመሪያ እግራቸው ያጥራል ማለት ነው። ቅርጽ አልባ ከሆኑ ግን የተለያየ ቅርጽ ነው የሚኖራቸው እያንዳንዳቸው። ድምጻቸው ደግሞ ጫ፣ ጣ፣ ጻ፣ ፋ፣ ጻ ብላችሁ ታነባላችሁ ማለት ነው። አምስተኛ ያሉ ፊደላት ደግሞ ኤ የሚል ድምጽ አላቸው። እያንዳንዳቸው ቀለበት ቀለበት በቀኝ በኩል ታች ላይ ከሆነ አምስተኛ ፊደላት ናቸው ማለት ነው። ጨ፣ ጴ፣ ፌ ብላችሁ ታነባላችሁ። ስድስተኛ ላይ ደግሞ የተለያየ ድምጽ ድምጻቸው ኤ የሚል ነው ያላቸው ድምጽ ግን የተለያየ ቅርጽ ነው ያላቸው ማለት ነው። ጪ ጽፍ እንግዲህ ጽ እና ፍ የተለያዩ ናቸው። እነዚህ ደግሞ የሆነ የሚመሳሰላቸው ነገር አለ ከላይ አናታቸው አናታቸው ላይ ነው ቅጥል ያላቸው ስድስተኛ ፊደላት ች። የዋ ደግሞ የተለየች ናት። ስለዚህ እ የሚል ድምፅ አላቸው ማለት ነው። ሰባተኛ ደግሞ የመጨረሻ እግራቸው አጠራ ከሆነ የመጨረሻ ፊደል ይሆናሉ። ባለ ሁለትና ባለሶስት ግር ከሆኑ ማለት ነው። ነገር ግን ቅርጽ አልባ ከሆኑ ወይም ባላንድ እግር ከሆኑ፣ ባላንድ እግር የመጨረሻ እግራቸው በብዛት ቀለበት አለው ከናታቸው ላይ። ቅርጽ አልባ ከሆነ ግን የተለየ ቅርጽም ሊኖራቸው ይችላል። ግን የሚያመሳስላቸው ድምፅ ኦኦ የሚለው ድምፅ ያመሳስላቸዋል ማለት ነው። ከአንድ በታችው መጨረሻ ጮ ስትሉ ኦ የሚል ድምፅ አለው። ጦ ስትሉ ኦ ሚል ድምፅ አለው። ጮ ጦ ጾ ፎ

ጁ ጁ ጀ ጀ ችኛ ደግሞ ፐ ፐ ፐርሰንት ስትሉ መጠሯት። እቺ ደግሞ ፑ ፑል ፑል ለማለ ፑ። ከዚች ፒ ፒ። እቺ ፓ ፓስታ ለማለ ፓ። ከዚች ፔ ፔ። እቺ ፕ ፕ። ከዚች ፖ ፖሊስ ስትሉ ፖ የመጀመሪያ ፊደል ፖ። እዛ ፓ ፒ ፑ። ይችኛዋ ደግሞ አ። እንግዲህ ሁለት አይነት አማ ያለ አንዷን ከላይ ተናታን ሁለተኛዋ ደግሞ ይችነች አ ኡ ኢ አ ኤ ይችኛዋ ደግሞ ሃ ሀ ትባላለች። ሀ ከዛ ሁ ሁ ሂ ሀ ሄ ህ ሆ ሆ ሆ ህ ሄ ሀ ሂ ሁ ሀ እንግዲህ ከሀዎች ውስጥ አራተኛዋ አራት ሀ አይነቶች አሉ። አራተኛዋ ይችናት ማለት ነው። ጄ ፐ አ ሀ እነዚህ የመጀመሪያ ፊደሎች ናቸው። ከጎን ከጎናቸው ቅጠ ሲጨመርባቸው ደግሞ ኡ ሚል ድምፅ አላቸው። ጁ ፑ ኡ ሁ ብላችሁ ታነባላችሁ። ሶስተኛ ሲሆኑ ደግሞ እግረ ሸፋፋ ይሆናሉ። ኢኢ ሚል ድምፅ አላቸው። ጂ ፒ ኢ ሂ ሂ አራተኛ ሲሆኑ ደግሞ አአ የሚል ድምጽ አላቸው። ያንዳንዳቸው ባለ ሁለት እግር ከሆኑ የመጀመሪያ እግራቸው አጠራ፣ ባለአንድ እግር ከሆኑ ደግሞ ወደ ግራ የመጣመም ዕድል አላቸው። ለምሳሌ እቺ ጀ ባለ ሁለት ግር ስለሆነች የመጀመሪያ እግሯ አጣራ ነው እንደምታዩት። እቺ ደግሞ ባለ አንድ እግር ስለሆነች ወደ ግራ ጠጣ መመሽናት። ሌሎችን በተመሳሳይ ማለት ነው ጃ፣ ታ፣ አ፣ ሀ፣ ሀ ብላችሁ ታነባላችሁ አምስተኛ ደግሞ ቀለበት ያላቸው ከሆኑ ነው ማለት ነው። ጄ ፔ ኤ ሄ፣ እንግዲህ ኤ የሚል ድምፅ አላቸው። ስታነቧ ጄ ፔ ኤ ሄ ብላቸው ስታነቡ። ስድስተኛ ደግሞ እ የሚል ድምፅ ጂ ፕ እ ህ፣ እ የሚል ድምፅ አላቸው። ሰባተኛ ደግሞ ኦ የሚል ድምፅ ጆ ስትሉ ጂ ኦ ነው ምትሉ ጆ ከዛ ፖ ፖ፣ ከዛ ኦ ኦ፣ ከዛ ሆ ሆ። ስለዚህ ኦ ኦ ሚል ድምፅ ካላቸው የመጨረሻ ፊደላት ወይም ሰባተኛ ላይ ያሉ ፊደላት ናቸው። እንደዚህ እያደረጋችሁ እየጻፋችሁ እያነበባችሁ ተለማመዱ። ለዛሬ ይዤላችሁ የመጣው ቪዲዮ ይህን ይመስላል። በቀጣይ እስከምንገናኝ ሰናይ ቆይታ ይሆነላችሁ።